ሰላም ውድ የዘይገርም ታዳሚዎች ዛሬ በዓለም መድረክ ላይ የብዙዎችን ቀልብ የሳበ እጅግ አስገራሚና ልብ አንጠልጣይ እውነተኛ ታሪክን ይዤላችሁ መጥቻለሁ ይህ ታሪክ የበጎ አድራጎት ሥራና የስለላ ተግባር የእውነትና የክህደት የአፍሪካ ሉዓላዊነትና የውጭ ጣልቃ ገብነት የተገናኙበት ታሪክ ነው የአንድ አፍሪካ መሪ የቡርኪና ፋሶ ቀናኢ ፕሬዝዳንት የሆኑት የክቡር ኢብራሂም ትራኦሬ አስደናቂ ብልሃትና ንቃት በጎ አድራጊ መስላ የመጣችውን የውጭ ሰላይ እንዴት እንዳጋለጡ በዝርዝር እንመለከታለን። ይህ የጥበብና የጀግንነት ታሪክ እንዳያመልጡ። ታሪኩ የሚጀምረው ሰርሃል ክልል ውስጥ በምትገኘው በቡርኪናፋሶ ምድር ላይ ነው። የሀገሪቱ ሕዝብ ለልማትና ለእድገት በሚተጋበት በዚህ ወቅት አንድ የውጭ ሀገር ሴት ወደ ሀገሪቱ መጣች። ስሟ ክሌር ዱቦይስ ይባላል። ፊቷ ላይ የቅንነትና የበጎ አድራጎት ፈገግታ ያላት የለበሰችው ልብስ፣ የምትናገረው ቋንቋ፣ የምታሳየው የሰውነት አቋም ሁሉ አንድ ዓለም አቀፍ የበጎ አድራጎት ድርጅት ዳይሬክተር እንደሆነች ያሳብቃል። ራሷን የምታስተዋውቀውም በዚሁ ታዋቂ ዓለም አቀፍ በጎ አድራጎት ድርጅት ዳይሬክተር አድርጋ ነው። ወደ ቡርኪና ፋሶ የመጣችበት ዓላማ ስትገልጽ፣ የሀገሪቱን ህዝብ ለመርዳት በተለይ ለረጅም ጊዜ ችላ የተባለውን የሴቶችን ትምህርት በማስፋፋትና የጤና አገልግሎቶችን በማሻሻል ረገድ የበኩሏን አስተዋጽኦ ለማበረከት እንደሆነ ትናገራለች። ንግግሯ ሁሉ ልባዊ ይመስላል። በጎ አድራጎትና የሰው ልጅ ፍቅር የተሞላበት፣ የሀገሪቱ ባለስልጣናትና የቡርኪናፋሶ ህዝብም በሰፊ ልብና በደስታ ይቀበሏታል። አንድ መልካም ሰው አንድ ደጋፊ መጥቶ ሊረዳቸው እንደሆነ ያስባሉ። ጥርጣሬ በልባቸው ውስጥ አልነበረም። ነገር ግን ወዮላት ለታላቁ ጥቁር አህጉር! የክሌየር ዱቦይስ እውነተኛ ማንነት ከበጎ አድራጎት ስራ እጅግ ይራከ ጨለማና አደገኛ ምስጢር የያዘ ነበረ። ከምትሠራበት የበጎ አድራጎት ድርጅት ግልጽ ስራ በተጨማሪ በድብቅ እጅግ አጠራጣሪና ለሀገር ደህንነት አደገኛ የሆኑ ድርጊቶችን ትፈጽማለች። ከዓለም ጋር በምስጢር ትገናኛለች። በድብቅ በምስጢር ኮድ የተደረጉ የስልክ ጥሪዎችን ታደርጋለች፣ የኤሌክትሮኒክ መልእክቶችን ትልካለች። የምትነጋገራቸው ሰዎች ማን እንደሆኑ አይታወቅም፣ ስማቸውም ሆነ አድራሻቸው ምስጢራዊ ነው። ከምትሰራበት የበጎ አድራጎት ድርጅት ግልጽ ዓለማ ጋር ምንም ግንኙነት የሌላቸው እንግዳ የሆኑ ጥያቄዎችን ትጠይቃለች። የሴቶችን ትምህርት ከማስተማርና የሕክምና ክሊኒኮችን ከመገንባት ይልቅ ስለ ወታደራዊ ካምፖች ዝርዝር መረጃ፣ ስለ ሰራዊቱ እንቅስቃሴ መርሃ ግብር፣ ስለ ስትራቴጂካዊ ወታደራዊ ስፍራዎች ጥያቄዎችን ትወረወራለች። መልካም በጎ አድራጊ የሆነ ሰው ለምን እንዲህ አይነት ምስጢራዊ ወታደራዊ መረጃዎችን ይፈልጋል የሚለው ጥያቄ የሀገሪቱን የደህንነት አካላት እንዲያስቡና እንዲጠራጠሩ ያደርግ ጀመር። ዝም ብሎ የተጠየቀ ቀላል ጥያቄ አልነበረም። ከጀርባው የሰላይ ክፉ ዓላማ እንዳለ የደህንነት አካላት መጠርጠር ጀመሩ። የቡርኪና ፋሶ የደህንነት አካላት በተለይም የብሔራዊ ደህንነት ተቋም በክሌር ዱቦይስ እንቅስቃሴ ላይ ጥርጣሬያቸው እየጨመረ ሄደ። የእርሷን ዳራ፣ ማን ከኋላዋ እንዳለ፣ ከማን ጋር እንደምትገናኝ በጥልቀት መመርመር ጀመሩ። አካሄዷ ንግግሯ፣ እንቅስቃሴዋን በቅርበት መከታተል ሲጀምሩ ባደረጉት ምርመራ የምትሰራበት የበጎ አድራጎት ድርጅት ለስለላ አገልግሎት የሚውል የፊት ገጽታ እንደሆነ ከጀርባው ደግሞ የቡርኪናፋሶ ወታደራዊና የፖለቲካ ሚስጥሮችን የመሰለል የተቀየሰ የስትራቴጂካዊ ክትትል ፕሮግራም አካል እንደሆነ የሚያሳይ መረጃ አገኙ። የላከቻቸውን የኤሌክትሮኒክ መልእክቶች ወይም ኢሜይሎችን መነሻ ሲፈልጉ መነሻው የፈረንሳይ የኢንተርኔት አድራሻ ወይም አይፒ አድሬስ እንዳለው አረጋገጡ። የሴራው ክር ወደ ውጪ ወደ ፈረንሳይ የተመዘዘ መሆኑ ግልጽ ሆነ። ክሌር በበጎ አድራጎት ሽፋን የመጣች የውጭ ሰላይ የመሆን እድሏ ከፍተኛ ሳይሆን እርግጠኛ መሆኑ ታወቀ። ነገር ግን ይህንን ሁኔታ ለጊዜው በምስጢር ያዙት። ምንም እንኳ የደኅንነት አካላት በክሌር ዱቦይስ ላይ ጠንካራና የማያሻማ ጥርጣሬ ቢኖራቸው፣ ማስረጃውም በእጃቸው ቢገባ፣ ፕሬዚዳንት ኢብራሂም ትራኦሬ ወዲያውኑ እርምጃ አልወሰዱም። የሴራውን ጥልቀት፣ የጠላቶችን ዓላማና ተዋናዮች በሙሉ ማወቅ ፈለጉ በቀላሉ ክሌርን በመያዝ ምስጢሩን መቅበር አልፈለጉም ይልቁንም ለክሌር ዕድል ሰጧት ዓላማዋን በግልጽ እንድታስረዳ እውነተኛ ማንነቷን በራሷ አንደበት እንድትገልጽ ፕሬዚዳንቱ ፈለጉ ይህ እጅግ ደፋር አደገኛና ብልሃት የተሞላበት እርምጃ ነበር ፕሬዚዳንቱ፣ ሰላዩን በግልጽ ከማጋለጥና ሴራውን ከማምከን ይልቅ፣ ሴራውን በዓለም ፊት የሚያጋለጡበትን፣ የአፍሪካን ጥበብ የሚያሳዩበትን ትክክለኛ ጊዜና ቦታ በትዕግሥትና በልበ ሙሉነት መጠበቅ መረጡ። ሁሌ እንደሚያደርጉት በባለፈው ሰላዩ ትራኦሬ ሊመረዘው ሲል እንዴት እንደደረሰበት በተመለከትንበት ቪዲዮ ፕሬዚዳንት ትራኦሬ ይህንኑ ነበር ያደረጉት። ክሌር የፕሬዝዳንቱን ትዕግሥት እንደ ፍርሃት፣ ብልሃታቸውን እንደ ድክመት ቆጠራቸው። የቡርኪና ፋሶ ሕዝብና መሪዎች ማደናገሯ እንደተሳካላት አሰበች። የጀመረችው የስለላ ስራ በይበልጥ አጠናከረች። በጎ አድራጎት ልትሰራበት እንደመጣች ለሁሉም እየነገረችና እየመሰለች በወታደራዊ ካምፖች አቅራቢያ የሚገኙ መንደሮችን ትጎበኛለች። ህዝብን የመርዳት ሰበብ እየፈጠረች የእነዚህን መንደሮች አቀማመጥ ትይዛለች። ስለ ወታደራዊ እንቅስቃሴዎች መረጃ የምታገኝበትን መንገድ ትፈልጋለች። ምናልባትም ከህዝቡ መረጃ ለማግኘት ትሞክራለች። ከዚያም እጅግ ምስጢራዊና ለአገር ደህንነት አደገኛ የሆነ ድርጊትን ፈጸመች። በድብቅ ኮድ የተደረገ የኤሌክትሮኒክ መልእክት ወይም ኢሜይል ለውጭ ግንኙነቶች ላከች። በኤሌክትሮኒክ መልእክት ውስጥ የቡርኪናፋሶ ወታደራዊ እንቅስቃሴ መንገዶችን፣ ወታደራዊ ካምፖችና ትክክለ ኛ ቦታ እና ምናልባትም ስለ ሰራዊቱ ጥንካሬና ድክመት የሚያሳይ ዝርዝር ሚስጥራዊ ካርታ ነበረ። ይህ ካርታ አንድ የበጎ አድራጎት ድርጅት ሊኖረው የሚገባው አይደለም። የቡርኪና ፋሶ የደህንነት አካላት ግን አንድ እርምጃ ቀድሞ ነበረ። የክሌርን ላፕቶፕ ከሩቅ የመቆጣጠርና በውስጡ ያሉትን መረጃዎች በሙሉ የመገልበጥ ቴክኖሎጂ ነበራቸው። ክሌር ሚስጥራዊውን የኤሌክትሮኒክ መልእክት በላከችበት ቅጽበት የመልእክቱ ሙሉ ግልባጭ ከካርታው ጋር በቀጥታ ወደ ፕሬዝዳንት ኢብራሂም ትራኦሬ የደህንነት ክፍል ደረሰ። ማስረጃው ተገኝቷል። ክሌር ዱቦይስ በጎ አድራጊ ሳትሆን በቡርኪናፋሶ ላይ የስለላ ስራ ለመፈጸም የሀገርን ሚስጢር ለማሳወቅ የተላከች የውጭ ሰላይ መሆኗ በማያሻማ በማይካድ ማስረጃ ተረጋገጠ። ፕሬዝዳንት ትራኦሬ ይህንን አስደናቂ ድል በየትኛውም ሚስጢራዊ ክፍል ውስጥ ለመደበቅ አልፈለጉም። የሴራውን ጥልቀት፣ የጠላቶችን ድፍረትና ብልሃት በሚገባ ተረድተዋል። ለቦርኪና ፋሶ ሕዝብ፣ ለመላው አፍሪካ እንዲሁም ለመላው ዓለም ታላቅ ትምህርትን ለመስጠት ወሰኑ። በቀላሉ መያዝ ብቻ ሳይሆን ዓለምን በሚያስትምር ጠላቶችን በሚያስደነግጥ የአፍሪካን ጥበብና ብርታት የሚያሳይ ታላቅ ምት ለመምታት ተዘጋጁ። ለዚህም ነው እጅግ ብልሃትና ድፍረት የተሞላበት አደገኛ ወጥመድ የዘረጉት ፕሬዝዳንቱ። ፕሬዚዳንቱ በቅርቡ በሚካሄደው በብሔራዊ የአፍሪካ ሉዓላዊነት ኮንፈረንስ ላይ ክሌር ዱቦይስ እንድትገኝና ንግግር እንድታደርግ በይፋ ጋበዟት። ይህ ወጥመድ መሆኑን ክሌር አላወቀችም። በዓለም አቀፍ ኮንፈረንስ ላይ ንግግር ማድረግ ስሟንና ድርጅቷን ከፍ የማድረግ ትልቅ ዕድል መስሏት በደስታ ግብዣውን ተቀበለች። ኮንፈረንሱ ተጀመረ። ታላላቅ ሰዎች የሀገር ውስጥ እና የውጭ ሀገር ጋዜጠኞች፣ ዲፕሎማቶች፣ የጸጥታ አካላት በስፍራው ላይ ተገኝተዋል። አዳራሹ በሰው ተሞልቷል። ክሌር ዱቦይስ መድረክ ላይ በልበ ሙሉነት ወጣች። ስለ በጎ አድራጎት ሥራዋ፣ ስለ አፍሪካ ፍቅሯ፣ ስለ ሕዝብን የመርዳት ያላትን ጉጉት በስሜት ተናገረች። ቃላቶቿ ጣፋጭ፣ ንግግሯ ማራኪ ነው። ነገር ግን ከዚህ ሁሉ ቅንነት በሚመስል ንግግር በስተጀርባ በድብቅ ስለፈጸመችው የስለላ ሥራ ፕሬዚዳንት ትራኦሬና የደህንነት አካል ያውቁ ነበረ። ንግግሯ እንደጨረሰች አዳራሹ በጭብጨባ ተሞላ። ያኔ ነው ታላቁ ቅጽበት የመጣው። ፕሬዝዳንት ኢብራሂም ትራኦሬ ከወንበራቸው ተነሱ። ተሰብሳቢው ሁሉ ፕሬዚዳንቱ ምን ይናገሩ ይሆን ብለው በትኩረት ይከታተላሉ። ፕሬዚዳንቱ ወደ ክሌር ዱቦይስ ተመለከቱ። ፊታቸው ላይ ምንም አይነት የስሜት መለዋወጥ አይታይም፣ መረጋጋትና ቁርጠኝነት እንጂ። ከዚያም ወደ ታዳሚው ዞሩና ድምፃቸውን ከፍ አድርገው በድፍረት በፀናትና በማያሻማ ቃል ክሌር ዱቦይስ ማን እንደሆነች በግልጽ ተናገሩ። የበጎ አድራጎት ድርጅት ዳይሬክተር ሳትሆን በቡርኪና ፋሶ ላይ የሰለላ ስራ ለመፈጸም የሀገርን ምስጢር ለመስረቅ የተላከች የውጭ ሰላይ መሆኗ ገለጹ። ይህ ቃል እንደ መብረቅ በአዳራሽ ውስጥ ተሰማ። ይህ ብቻ አልነበረም። ፕሬዚዳንቱ ማስረጃውን አቀረቡ። በአዳራሹ ውስጥ ባለው ትልቅ ስክሪን ላይ ክሌር ለውጭ ግንኙነቶች በድብቅ የላከቻቸውን ሚስጥራዊ የኤሌክትሮኒክ መልእክቶችን አሳዩ። የኤሌክትሮኒክ መልእክቶቹ በምስጢራዊ ኮድ የተደረጉ ቢሆንም የቡርኪናፋሶ የደህንነት አካላት የፈቱት ሚስጢር ነው። ከዚያም በኤሌክትሮኒክ መልእክት ውስጥ የነበረው የቡርኪናፋሶ ወታደራዊ እንቅስቃሴ መንገዶችና ካምፖች የሚገኙበትን ሁኔታ እና ቦታ የሚያሳይ ዝርዝር ካርታ ተንጸባረቀም። ካርታው ትክክለኛ ዝርዝርና ለጠላት ጥቅም የሚያገለግል ነበረ። አንድ የበጎ አድራጎት ድርጅት ወታደራዊ ካርታ ለምን ያስፈልገዋል? የሚለው ጥያቄ በሁሉም ሰው አእምሮ ውስጥ አቃጨለ አልነበረም። በክሌር እቃዎች ውስጥ በተደረገ ድንገተኛ ፍተሻ የሳተላይት ምስሎችና የሰው አልባ አውሮፕላኖችን የበረራ መንገዶችን የሚያሳይ የመረጃ ማከማቻ ወይም ነው ዩኤስቢ ድራይቭ ተገኝቶ እንደነበረ ፕሬዚዳንቱ ገለጹ። የሁሉ ማስረጃ ክሌር ዱቦይስ የበጎ አድራጎት ስራዋን እንደ ሽፋን በመጠቀም በቡርኪናፋሶ ሰራዊት ላይ ሰፊ የስለላ ስራ እየፈጸመች መሆኑ በማያሻማ ሁኔታ አረጋግጧል። ክዷ ተረጋግጧል። ሴራዋ ከሽፏል። የክሌር ዱቦይስ ፊት በድንጋጤ በፍራትና በማይነገር እፍረት ተሸፈነ። ምድር ተሰንጥቃ ብትውጠይ ብላ ተመኘች። በዓለም አቀፍ መድረክ ላይ በሀገር መሪ ፊት ለፊት ማንነቷ በግልጽ ተረጋግጧል። ንግግሯ ሁሉ ውሸት፣ ዓላማዋ ሁሉ ክህደት፣ ማንነቷ ሁሉ ማስመሰል መሆኑ ታውቋል። ወዲያውኑ በስፍራው በጸጥታ አካላት በቁጥጥር ስር ዋለች። ድርጊቷ እንደ እሳት በአየር ላይ ተሰማ። በጎ አድራጎት በሚል ቅዱስ ሽፋን የፈጸመችው የስለላ ስራ ምን ያህል አደገኛ ይህ ሰብአዊና ለሀገር ደህንነት ስጋት እንደሆነ ይህ ክስተት በግልጽ አሳይቷል። የውጭ ኃይሎች የአፍሪካን ሉዓላዊነት ለመጋፋት የሚጠቀሙበት አደገኛ ሴራም ተጋለጠ። ፕሬዚዳንት ኢብራሂም ትራኦሬ ይህንን ክስተት እንደ ቀላል ነገር አላዩትም። ለቡርኪና ፋሶ ህዝብ፣ ለመላው አፍሪካ እናም ለመላው ዓለም ትልቅ የማያሻማ መልእክትን አስተላልፈዋል። ቡርኪና ፋሶ ከአሁን በኋላ እንዲህ አይነቱን ክህደት፣ የውጭ ጣልቃ ገብነት፣ የስለላ ሴራን ማነኛውም ማንኛውም አይነት አድሎ እንደማትታገስ በስራት ገለጹ። የአፍሪካ ሉዓላዊነት የማይደፈር የማይደራደር ቀይ መስመር መሆኑን አስታወቁ። ይህ ድርጊት ከአፍሪካ ከውጭ ለሚመጡ አደገኛ ሴራዎችና ማደናገሪያዎች እንደማትበገር በራሷ ጥበብና ብልሃት ራሷ እንደምትጠብቅ ልጆቿም ለሀገራቸው ክብርና ደህንነት እንደሚቆሙ የሚያሳይ የብርሃን ምልክት ሆነ። ይህ ክስተት ለሁላችንም በተለይም ለአፍሪካ ልጆች ትልቅ ትምህርት ነው። የፕሬዝዳንት ኢብራሂም ትራኦሬ አስደናቂ ብልሃት፣ ንቃትና ድፍረት የአፍሪካ ጥበብና ቆራጥነትን ያሳያል። ጠላቶች ሁልጊዜ በግልጽ ግንባር ለግንባር እንደማይመጡ አንዳንዴም እንደ ወዳጅ፣ እንደ ደጋፊ፣ በበጎ አድራጎት ሽፋን፣ በሴራ በሚኒስጢርና በክህደት እንደሚመጡ ያስገነዝበናል። ንቁ መሆን ማስተዋል፣ በሁሉም ነገር ላይ ጥርጣሬን መፍጠር የሀገርን ሚስጥር መጠበቅ የሁሉም ዜጋ በተለይም የመንግስት ባለስልጣናትና የጸጥታ አካላት ኃላፊነት መሆኑን ያስገነዝበናል። አፍሪካ ከአሁን በኋላ ለውጭ ኃይሎች የሴራ መድረክ፣ የስለላ መናሀሪያ እንደማትሆን በራሷ ልጆች እንደምትጠበቅ ይህ ክስተት ያበዝራል። ክሌር ዱቦይስ ከቡርኪናፋሶና ከቡርኪንፋሱና ከእሳቸው ጋር አጋርነት ከፈጠሩ የአፍሪካ ሀገራት እንዳትገባ በይፋ ተከልክላለች። ድርጊቷ በታሪክ ተመዝግቦ ለሌሎች የውጭ ኃይሎች ማስጠንቀቂያ ሆኗል። ውድ የዘይገርም ተመልካቾች የክሌር ዱቦይስ ታሪክ የበጎ አድራጎት ሥራና የሰለላ ተግባር ምን ያህል ሊቀላቀሉ እንደሚችሉ ያሳያል። ነገር ግን ከሁሉም በላይ የፕሬዚዳንት ኢብራሂም ትራኦሬ አስደናቂ ብልሃት ንቃትና ድፍረት የአፍሪካን ጥበብና ቆራጥነት ያሳያል። አፍሪካ ካሁን በኋላ የውጭ ኃይሎች የሴራ መድረክ እንደማትሆ በራሷ ልጆች እንደምትጠበቅ ይህ ክስተት ያበስራል። የአፍሪካ ለዓለምነት እየጠናከረ ነው። ይህ ቪዲዮ ልባችሁን እንደነካ ለአፍሪካ ሉዓላዊነት ያለውን ትግል እንድትረዱ እንዳደረጋችሁና የፕሬዚዳንት ኢብራሂም ትራኦሬ ድርጊት እንዳስደነቃችሁ ተስፋ አደርጋለሁ። ይህንን መልእክት ለብዙዎች ለማዳረስ እንዲረዳን ቪዲዮን ላይክ በማድረግ ለወዳጅ ዘመዶውን በማጋራትና ገንቢ አስተያየታችሁንም ከስር በመጻፍ የበኩላቸውን አስተዋጽኦ አበርክቱ። የእናንተ ድጋፍ ለእኛ ትልቅ ብርታት ነው። ለተጨማሪ አስደሳች፣ አስተማሪና የአፍሪካን እውነታ የሚያሳዩ ቪዲዮዎችን ቻናላቸንን ሰብስክራይብ በማድረግ ማግኘት ይችላሉ። ስለተከታተላችሁን ከልብ እናመሰግናለን። የአፍሪካ ጥበብ እየተገለጠ ነው። የአፍሪካ ሉዓላዊነት ለዘላለም ይኖር!